በሁለት የትዳር አጋሮች መካከል ልጅን ወልዶ ማሳደግ ወደር የለሽ ደስታን የሚፈጥር ቢሆንም ልጄን እንዴት ማሳደግ እችላለሁ የሚለው ጥያቄ ግን ለብዙዎች ፈተና ነው። በተለይም የመንግስት ሰራተኛ እናቶች ልጆቻቸውን ያለ ስጋት በተገቢ መንገድ ለማሳደግ በርካታ ተግዳሮቶች ይገጥሟቸዋል። ችግሩ በጣም ከባድ ነው ማለት መንግስት ሰራተኛ ሆኖ ልጅ ማሳደግ በራሱ ሌላ ተጽዕኖ ስላለው፣ በዚህ ዘመን ደግሞ ሰራተኛ ምንም አይገኙም ቢመጡም ያው በደላላ ይወጣሉ ይገባሉ፣ ምናምን። ያ ስለሆነ በጣም ከባድ ነበረ። ለአንድ ሰዓት እንኳን ልጅ ጥላ መውጣት ከቤት ስለማትችል ያ ነገር በጣም ከባድ ነበረ። በጣም ከባድ ነው። ያው ከኑሮ ውድነት አንጻር ሰራተኛ ለመቅጠር አስቸጋሪ ነው። እንደዚህም ልጆች ከጎረቤት ትታናቸው እየመጣን ሁላ ያው ለስራም እዚህ አስቸጋሪ ነበር። ኮምቦልቻ ከተማ አስተዳደር ይህንን የሰራተኞች ችግር በመመልከት አንድም ህጻናት በተገቢ መንገድ የናጡት ወተት በሰዓቱ እንዲያገኙ አንድም ደግሞ ሰራተኞች ምቹ ሁኔታ ተፈጥሮላቸው ያለ ስጋት ተግባርና ኃላፊነታቸውን እንዲወጡ በማሰብ የገነባው የህጻናት ማቆያ የሰራተኞችን ችግር የፈታ ሆኗል። ስራችን ተረጋግተን እንድንሰራ ሆነናል። አሁን ላይ ማታ አንዳንዴ ብዙ አሁን በተለይ ሂሳብ ነክ ምትሰራ ከሆነ ብዙ ጊዜ ትሳሳታል። ለምን? ቤት ያለው ነገር ችግር ሊገጥም ይችላል ብለህ ስለምንጨናነቅ ያ ነገር አሁን እውነት ለመናገር እዚህ ጋር ስጋት ስለሌለው ለስራ አቅሎልናል። አንደኛ ተረጋግተህ ስራ ሲሰራ እኩል አይደለም። እየተጨናነቅ የምሰራውና ተረጋግተህ የምሰራው ነገር እንዳይቀር የምሰራው ነገር አንድ አይደለም። አሁን ላይ ግን ስራህን በስነስርዓት ስራችንን በስነስርዓት እየሰራን ነው። በፊት ያው እንደዚህ እቤት ትቼው ስመጣ ሰዓት ጠብቄ አልወጣም ነበር። ያው እዛ ነበር የማስበው እና ልጅም የሚያከል አልነበረም። በቃ ጎረቤትም እያስቸገርኩኝ ነበር። አሁን ግን አልሐምዱሊላህ መጣብ ያያውልም መልሼ ደግሞ ያገባለሁ። አገልግሎት የጀመረው የህፃናት ማቆያ በሁለት የሰለጠኑ ሞግዚቶች በአንድ የጤና ባለሙያና በአንድ የጽዳት ሰራተኛ ስራ የጀመረ ሲሆን አሁን ላይ ወላጆች በደስታ ስራቸውን እንዲሰሩ አድርጓቸዋል። ወላጅ በጣም ደስ ይላቸዋል። ምክንያቱም እዛ ልባቸው ከሚሰቀልና እዚህኛ ጋር ሆነው የሆነ ነገር ልጆቹ ቅር ብላቸው እኛ ለወላጅ እንደውላለን። ወላጅ የልጁን ችግር ባህሪ የሚያውቀው ወላጅ እስከሆነ ድረስ መጥቶ ያያል ያስተካክላል። የህፃናት መጫወቻ፣ መመገቢያ፣ መተኛና መጸዳጃ ክፍል የተሟላለትና ምቹና ጽዱ ሆኖ የተገነባው የህፃናት ማቆያ 6.9 ሚሊዮን ብር በላይ የፈጀ ሲሆን የመምሪያው ሰራተኞች ተገቢ አገልግሎት እንዲሰጡ ማስቻሉም ሌላው በረከቱ ነው። ያለምንም ችግር የመንግስትም ስራ ሳይበደል ህፃናትም ደግሞ የሚፈልጉትን የእናትነት እንክብካቤ በቅርብ ሆነው እየተንከባከቡ የመጡት ቦታቸውን እያጠቡ ልጃቸው ምን ላይ ምን ደረጃ ላይ እንዳሉ እያዩ የሚሄዱበትን መንገድ ያመቻይተናልና፣ ያው እንግዲህ ግንባታው በአራት ወር ነው ያለቀው። የአራት ወር ጊዜ ነው ቆይታው ግንባታው የፈጀውን በጀትም ወደ ስድስት ነጥብ ዘጠኝ ሚሊዮን ብር አካባቢ ከተማ አስተዳደራችን በእጅቶ ይህንን ስራ ሰርቶ ይህ ተግባር አንድም የህጻናት መብትን ማክበር አንድም ደግሞ ሰራተኞች ያለ ስጋት በውጤታማነት ስራቸውን እንዲሰሩ የሚያስችል በመሆኑ ከተማ አስተዳደሩ በሁሉም ክፍለ ከተማ ይህንኑ ተግባር ለማስፋት አቅዶ እየሰራ ይገኛል። ያው ቀጣይ ማስፋት ይጠይቃል። ህጻናት አሁን እኛ የመዘገቡ ድርጅትና ህጻናት መቶ ሁለት ህጻናት መዝግበናል። በመመዝገብ ደረጃ ማለት ነው። ግን እኛ ያደረግ ነው። አሁን የህጻናት ማቆያ ዋናው አላማውም የእናታቸውን ጡት እንዲጠቡ በቅርብ ሆነው ሁለተኛ ደግሞ እናቶች ደግሞ ካለው ኑሮ ውድነት አንጻር ሁለተኛ እንደገና ተረጋግታቸው ተረጋግተው የሚቢሮ ስራቸውን እንዲሰሩ ከማድረግ አንጻር እስከ ሁለት ዓመት ነው የተቀበል ነው። እስከ ሁለት ዓመት ያሉ ህጻናቶችን እና ፍላጎቱ ብዙ ነው። አሁንም ከተማ አስተዳደሩ ሌላ ማስፋፊያ ተጨምሮ መሰራት እንዳለበት ከተማ አስተዳደሩ ወስዷል። በየክፍለ ከተማ ምንጭምር ይሄ ሰፍቶ ክፍለ ከተሞች የሚያሉት መንግስት ሰራተኛ ከዚህ ተሞክሮ ወስደው ራሳቸው እዛ ገንብተው ህጻናቶች ሳይቸገሩ እዛ እንዲሆኑ፣ እናቶች ደግሞ ተረጋግተው ስራቸውን እንዲሰሩ ከዚህ ተሞክሮ ወስደው ወደ ጅምር የሚሄዱ ክፍለ ከተሞችም ጭምራሉ። እንደ ኮምቦልቻ ከተማ አስተዳደር ሁሉ በአማራ ክልል በሁሉም ዞኖች፣ ወረዳዎች፣ ከተሞችና ክፍለ ከተሞች የህጻናት ጤናና ደህንነትን ለማስጠበቅ የተቀመጡ ሀገራዊ ግቦችን መሰረት በማድረግ የህፃናት ማቆያ ግንባታ አገልግሎት ትኩረት ተሰጥቶታል ህፃናት ማቆያ ህፃናት ላይ ከወሊድ በፊት ከጽንስ ጀምሮ የቀዳማዊ ልጅነት ፕሮግራም በሚል በተለይም በአዲስ አበባ የተጀመረውን ፕሮግራም ወደ ክልሎች በማስፋት ተሰራ ነው ያለው እርሊ ቻይልድ ሁድ ፕሮግራም በሚል ውስጥ የስምንቱ ሜትሮፖሊታን ከተሞችን እንደዚሁም ዞኖችን ያሳተፈ የተለያዩ ስራዎችን እየሰራ እንገኛለን በክፍለ ከተማ ደረጃ አትሊስት የህፃናት ማቆያ መኖር አለበት የሚል ኢኒሼቲቭ ይዘን ከተሞቻችንና ክፍለ ከተሞች እየሰሩ ይገኛሉ። የኮምቦልቻ ከተማ አስተዳደር የህፃናት ማቆያ ግንባታን በሞዴልነት በመያዝ በሁሉም አካባቢዎች በተጠናከረ መልኩ ተቋማት የህፃናት ማቆያ ግንባታን እንዲሰሩም አቅጣጫ ተቀምጧል። በክልላችን ከተሞች ይህ ስራ ተጀምሯል፣ እያሰፋ ነው በቀጣይም በተለይም ህጻናቶች ጤንነታቸው የተጠበቀ ታታሪ እንዲሆኑ በቀጣይ ሀገርም እንዲረከቡ የሚያስችል አቅም እንዲኖራቸው ያንን ለመፍጠር የሚያስችል ምቹ ሁኔታ ስለሆነ ይህንን አጠናክረን እያሰፋን የምንቀጥል ይሆናል።